በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ንስሐ ማለት ምን ማለት ነው? ንስሐ ማለት ነስሓ ከሚል የግዕዝ ግስ የወጣ ቃል ነው። የቃሉ ፍቺ ሐዘን፣ ጸጸት፣ ቁጭት፣ ምላሽ፣ መቀጮ፣ ቅጣት፣ ቀኖና፣ የኀጢአት ካሳ ማለት ነው። ንስሐ ማለት ደግሞ አንድ ሰው በሰራው ጥፋት፣ ባደረገው ስህተት፣ በፈጸመው ኀጢአት ማዘኑና መቆርቆሩን መጸጸቱን ዳግመኛም ያንን የመሰለ ኀጢአት ላለማድረግ የሚወስነው ውሳኔ ነው። በአጠቃላይ ንስሐ ከፍ ብሎ የተገለጠውን ትርጉም ሲኖረው፣ በሰዎች ሕይወት ውስጥ ደግሞ የሚከተሉትን ፍቺዎች ይዞ እናገኘዋለን። ንስሓ ወደ እግዚአብሔር መመለስ ነው። ንስሓ ከእግዚአብሔር ጋር መታረቅ ነው። ንስሓ ከኃጢአት እንቅልፍ መንቃት ነው። ንስሓ ወደ መንፈሳዊ ሕይወት መመለስ ነው። ንስሓ ከእግዚአብሔር የሚሰጥ እግዚአብሔርን የሚያስወድድ ከንጹሕ ልብ የሚመነጭ ጸጋ ነው። ንስሓ ከኃጢአትና ከዲያብሎስ ባርነት ነፃ መውጣት ነው። ንስሓ ስለ እግዚአብሔር ፍቅርና ስለ ቅድስና ብሎ ኃጢአትን መተው ነው። ንስሐ ወደ መንግሥተ እግዚአብሔር የሚያስገባ ቁልፍ ነው። ንስሓ የመንግሥተ ሰማያት መግቢያ በር ነው። የንስሓ ቅድመ ዝግጅቶች የምንላቸው ምን ምን ናቸው? በአጥቢያችን ከሚገኝ ቤተ ክርስቲያን ክህነት ያላቸው በአገልግሎት ላይ ያሉ መልካም መንፈሳዊ ምግባር ያላቸውን አባቶች መርጠን አበ ነፍስ ማለትም የንስሐ አባት መያዝ፣ የሠራነውን ኃጢአት ማመን፣ በሠራነው ኃጢአት ከልብ አብዝተን መቆርቆር፣ መጸጸት፣ ማዘንና ማልቀስ፣ እግዚአብሔር ይቅር እንዲለን በፍጹም ትህትና ራስን ማዋረድ መጠየቅ በንስሐ ውስጥ መኖር የሚያሳጣቸውን የህሊና እረፍትና በረከት መገንዘብ፣ በንስሐ ውስጥ መኖር የሚሰጣቸውን የህሊና እረፍትና በረከት መገንዘብ፣ ከእኛ ኀጢአት ይልቅ የእግዚአብሔር ቸርነትና ይቅርባይነት እንደሚበልጥና ይቅር እንደሚለን ያለ ጥርጥር ፍጹም ማመን፣ ወደ አብ ነፍሳችን ሄደን ንስሐ ለመግባትና ቀኖናችን ለመቀበል ማሰብና መወሰን፣ ከልጅነት እስከ እውቀት የሠራናቸውን ኀጢአቶች ማስታወስ፣ ከተቻለም ለማስታወስ ይረዳን ዘንድ በጽሑፍ መያዝ፣ ዳግም ወደ ሠራነው ኀጢአት እንደማንመለስ ለራሳችን ቃል መግባትና መወሰን፣ ኀጢአትን መጸየፍ፣ ወደ አበነፍሳችን ሄደን ሄደን የሠራነውን ኀጢአት በሙሉ አንድም ሳያስቀሩ በዝርዝር መናዘዝ የሚሰጠንን ቀኖናና ወይም ቅጣት በትክክል መተግበር፣ ዳግም ወደ ኀጢአት እንዳንመለስ ራሳችንን በቃለ እግዚአብሔር ማነጽ። ኀጢአትን ለንስሐ አባት መናዘዝ ለምን አስፈለገ? ስልጣነ ክህነት የማሰር የመፍታት ስልጣን ከእግዚአብሔር ስለተሰጣቸው። የማቴዎስ ወንጌል፣ እውነት እላችኋለሁ፣ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘው ትእዛዝ ስለሆነ ሉቃስ ወንጌል ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻትህ ሙሴ እንዳዘዘ መሥዋዕት አቅርብ አለው። ኑዛዜ ማድረግ በመጽሐፍ ስለታዘዘ ዘሌዋውያን ከእነዚህ ነገሮች በአንዲቱ በደለኛ ቢሆን የሠራው ኀጢአት ይናዘዛል። ስለ ሠራው ኀጢአት ለእግዚአብሔር የበደልን መሥዋዕት ያመጣል። ካህኑ ስለ ኀጢአቱ ያስተሰርይለታል፣ እርሱም ይቅር ይባላል። ከእኛ ይልቅ ለእግዚአብሔር ቅርብ ስለሆኑ ዕለት ዕለት እግዚአብሔርን በቅዳሴው ስለሚያመሰግኑ ቅዱስ ሥጋውን ክቡር ደሙን በየቀኑ እየፈተቱ ስለ እኛ ኃጢአት ይቅር እንዲለን ስለሚለምኑ፣ እግዚአብሔር ለንስሐ ፍሬ ያብቃችሁ ያብቃን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።